ኦ ላላ ኦ ማይ ጋድ ኦ ማይ ጋድ! ጋይዝ እንዲነችና ብሩክና ሶሲ ሌላ አለም ውስጥ ናቸው። ሮማንቲክ ላይፍ ስታይል ናቸው። እየኔ ፍቅር የልብ ላይ እየማወቃሽ ያለ ጉዳይ ይመስላል ነገሩ። እንዴት ነው ጋይስ? እህትና ወንድም እንደዚህ መጨፈር ጀመሩ? አዲስ የዳንስ ስታይል መጥቷል። አዲስ የዳንስ ስታይል እህትና ወንድም ልብ ልክ እንደ ካፕል ሙድ ሮማንቲክ ሮማንቲክ ላይ ናቸው። ሶስናና ቡራ ሮማንቲክ ኦላላ አሽከረከራት እኮ በጭንቅላቷ እንዳትተክላት። ተረጋግታችሁ ጨፍሩ። ለማንኛውም እዚህ የሚጨፍሩበት ቦታ ላይ ሰው የለም። የት ሄደው ነው ሰዎቹ? የት ነው? ኮካኮላ ላይ ነው? እዛ ጋማ ብዙ ሰው አለ ሲባል ሰምቼ ነበር፣ ግን እዚህ ጋር ብቻችሁን ናችሁ። እና እህትና ወንድም እንደዛ አይነት ጭፈራ መጨፈር ጀምረዋል አሉ ጋይስ። ፋሽን ነው ፋሽን ነው አሉ። እንግዲህ እኔ ከወንድሜ ጋር እንደዚህ ልጨፍር ብል አረ እኔ አይመጣውም፣ አይመጣውም፣ የእውነት አይመጣውም እና ጥሩ እህትና ወንድም ናችሁ። ሶሲ እና ብሩክ ጥሩ እህትና ወንድም ሆናችኋል። ቀጥሉበት። ለማንኛውም ቡራ ትናንትና እንግዲህ እንዳትናገሩኝ ብሏል። እንዳትናገሩት እህቱ ጋይ ነው እየጨፈረ እና ማለት ነው ብሩክ እንግዲህ አንዳንድ ነገር ስንለው አትናገሩኝ ሪንቧ ማለት ጀምሯል። እኛም መውቀስ ጀምሯል። ምክር ቢጤም ስታስቀምጦለት አያገባችሁም፣ እንደፈለገኝ መሆን ከፈለገኝ ሰው ጋር ብተቃቀፍ ብሳሳም ሮማንቲክ ባድረግ አያገባችሁም፣ አይመለከታችሁም እስከተባልን ድረስ ብሩክ እንግዲህ ከእህቱ ጋር ሮማንቲክ ላይፍ ስታይል እያሳለፉ ነው። ሲቀጥልና ሲቀጣጥል ሀይሚዬ በዛ ጋር አበደ ይሉኛ ላው አበጀ አለው በማለት መታለች። ደግሞ የብሩክ የሰጣትን አሻንጉሊት ነው ያዘችው። እቺን አሻንጉሊት የሰጣት ብሩክ አዋሳ ሄደው ነበረ። የኔ ማር በጣም አምሮብሻል። ለማንኛውም እንግዲህ ብሩክ እንግዲህ ሌላ ዓለም ውስጥ ከገባ ሰነባብታ ለሱም ያ አትናገሩኝ፣ አትምከሩኝ፣ አትገስጹኝ ስላለ ምንም ማለት አይቻልም። እኔ ግን አንድ ጥያቄ አለኝ። ሶስና ግን ምንድን ነው ፕላንሽ? ሴትዮ እንዴ፣ ምንድን ነው ፕላንሽ? ዋይ ተከስተ። አሁን ይሄ ምን ማለት ነው? አሁን እንዲያው ይኸው ምን ማለት ነው? ምን ማለት ነው? ምን ማለት ይቻላል? ምንም ማለት አይቻልም። ጋይስ ምን አስበሽ ነው? በዛ ተወቅሶ ተወቅሶ ሳያበቃ አሁንም ደግሞ ሌላ ስቶሪ ፖስት የምታደርገው ማለት ነው። እንዴ ምን ጉድ ናችሁ እናንተ። እዚህ ጋር መሆን የነበረበት ዳኒ ነው እንጂ ብሩክ አይደለም ነበረ። በመጀመሪያ ደረጃ እንዴት ናቸው የኔ ማሮች፣ የኔ ውዶች፣ የኔ ፍቅሮች ደህና ናችሁ? እግዚአብሔር ዛቤር ይመስገን ዛሬም በአዲስ ቪዲዮ ከች ብያለው ማለት ነው። ዛሬም ብሩክና ሶሲ ሌላ ቅሌት ይዘው መጥተዋል። አቤት ቅሌት አቤት አቤት አቤት፣ እንዴት ነው ነገሩ ጋይስ እንዴት ነው ነገሩ? የምን ቅሌት ልትሉኝ ትችላላችሁ። እኔ ከተፈጠርኩ አንስቼ እስካሁን ድረስ ፊልም አይቻለው፣ ዝግጅት ላይም ተጠርቼ ሄጃለው፣ ሰርግም አይቻለው፣ ሶሻል ሚዲያም በደንብ እጠቀማለሁ ግን እህትና ወንድም እንደዚህ አይነት ጭፈራ ሲጨፍሩ አይቼ አላቅም። ይህ አዲስ ነው። እንግዲህ አዲስ የመጣ ጭፈራ ስታይል ከሆነ ብትነግሩኝ የተሻለ ይሆናል። ወንድሜ፣ እኔ ስጦታ ትላለች እንዴ? ግልፍጥ የሚገለፍጠው ነገርና ወንድም እና እህት እንደዚህ ያደርጋል እንዴ? አንቺ ባለጌ፣ ስታስጠላ። ሲቀጥል ደግሞ ይህን ስቶሪ ፖስት ማድረግ ለምን አስፈለግሽ አንቺ? ቆይ፣ ዋናው ፕላንሽ እናቅድሽ ምንድን ነው? ከፍፄ ጋር ተለጥፈሻል። አሁን ብሩኬን ምን አለ ከሀይሚ ጋ እንዲሆን ብትታየውና አሁን ይሄ ቪዲዮ ሀይሚ ስታየው ምን ትላለች ትላለች እኔ እንደውም ማታ ሳይሆን ማለት ነው። አሁን እዚህ ጋር የቡራ አድናቂ ነን የምትሉ ሰዎች አላችሁ። እኔ ጋይስ የሁለቱንም ነው የምወዳቸው። ሰው እኔ እንደ ቪዲዮ ነው አስተያየት መስጠት የምፈልገው። ገብቷችኋል አደለ? ብሩክ ነው እንወደዋለን የምትሉ ሰዎች መታችሁ እዚህ ጋ፣ እኔ ልትሳደቡ ትችላላችሁ፣ ግን ተሳደቡ። እኔ ምንም አይመለከተኝም። ያየሁትን ነገር ነው የምናገረው። ብሩክ ያው የዋህ ነገር ነው ደስ ይላል ምናምን አሪፍ ሰው ነው። ግን አሁን ላይ ሶሲ የምታደርገው ነገር ማስቆም ይችል ነበር። ከሶሲ ጋር ያለውን ነገር ማቆም ይችል ነበር። ማለት መገናኘታቸው ምናምን አይደለም። ግን ይሄ ያለፈ ነገር እንደዚህ ምንድ ነው የሮማንሲ ደ አልጋሪ ተገኙ ብለን፣ እሺ ፍራንክ ነው ብለን አመንን። አሁን ይሄ ምን እንበለው? ጋይስ ምን ትሉኛላችሁ? እንዳትሰድቡኝ። እዚህ ጋር ማለት ነው ብሩክ ከሶሲ ጋር እንደዚህ አይነት ጭፈራ ማድረግ ለምን አስፈለገ ነው የእኔ ጥያቄ። እህቴ ናት ብሏል፣ ወንድሜ ነው ብላለች። ግን ይሄ እንደዚህ ይሄ ጭፈራ ግን የእህትና የወንድም አይመስልም። የፍቅረኛሞች የካፕል ምናምን ነው የሚመስለው። እና ሶስና ደግሞ እሺ ጨፍሩ ግን ምን ሆነሽ ነው እንደዚህ የምታደዩ? ስቶሪ ፖስት ማድረግ ከሱ ጋር ሆነሽ ምናምን የበለጠ ልጆቹ እንዲለያዩ የምትፈልጊው አንደኛው አንቺ ተመስኛለሽ ነው። ዳኒል ለማስቀናት ብሩኬና ሀይሚን እየተጠቀምሽባቸው ነው። ዳኒል ለማስቀናት ብለሽ ነው። እና አንቺ እንደዚ አይነት ተንኮላት ስሬሽ እናቱ አይጠቅምሽም ማለት ለወደፊትሽም ቢሆን እንደዚህ ሰው እንዲለያይ ይህን ያክል በዚህ ልክ መሄድ አያስፈልግሽም እሺ ተግባባን አይደለ ሲቀጥል ደግሞ ስለ ሀይሚ ሀይሚን ብሩኬ ስሜት የፍቅር ስሜት የለኝም በቃ ለስራ ብቻ ነው የምፈልጋት ብሎ አለ ብላችሁ ሶሻል ሚዲያ ላይ ሲናፈስ አይቻለሁ አለ ነው እንጂ፣ እሱ ሲል አልሰማችሁትም ጋይስ እንዴ! ወሬን አጣሩ እንዴ! ምን ሆናችሁ ነው? ነገርን አዳምጦ እህልን አላምጦ ይባላል። ብሩክ ለሀይሚ ስሜት የለኝም አለ እንጂ፣ ስሜት የለኝም ሲል በጆሯቸው ሰምታችሁታል? አልሰማ ነው እኔ አልሰማውትም። እና ይሄን ነገር አትመኑ ጋይስ። ምቀኛ ሸረኛ ነው ይሄን ነገር የሚያዘዋውረው፣ ምክንያቱም እነሱ እንዲለያዩ ስለሚፈልጉ በቃ ሀይሚ ለስራ ነው የሚፈልገኝ ብላ እንድታምን የተለያየ ነገር ያደርጋሉ። ሶ ብሩክ ሀይሚ ለስራ ነው የሚፈልጋት የፍቅር ስሜት ተሰምቶኝ ያቅም ብሎ አለ ነው አለ ብሎ አለ ይሄ ነገር ብሎ አለ ማለት ሌላ ሰው ነግሯችሁ ከዛ እናንተ ናችሁ ለእኛ ምትነግሩን። ከእሷ እንደ በስ ሲወጣ እስካልሰማችሁት ድረስ ይህን ነገር ማመን አለባችሁ ብዬ አላስብም። ምክንያቱም የፍቅር ፍቅር ስሜት ባይኖረው ኖሮ ከእሷ ጋር ሌላ እሷ ሌላ ሰው ጋር ስትመጣ እንደዛ አይናደድም ነበር። ባለፉት የፍራንክ ቪዲዮ አይታችኋል። የሆነ ጊዜ ጓደኛዬን የትምህርት የጓደኛዬን አፈቀርኩ ብላ ብሩክ ያኔ ፍቅሩን ይገልጽልኛል ብላ ነበር ሀይሜ የጠበቀችው፣ ግን እሱም ከዛ በኋላ ባላየ ነው ያለፈው። ሊሆንም ላይሆንም ይችላል፣ ግን እርግጠኛ ሆናችሁ መናገር አትችሉም። በቃ ሰዋለን ብላችሁ እርግጠኛ ሆናችሁ መናገር አትችሉም። ያኔ አሁን የትምህርት ጓደኝን አፈቀርኩ ብላ ስትመጣ ሀይሜ ብሩክ በጣም ነበረ የተሰማው። ያዘ ነው። እንዴት በእኔ ላይ ትቀልጅብኛለች ነበር ያላት። በእኔ ላይ መቀለር ለምን አስፈለገ ነው እያላት ነበረ እና ሀይሜ የማይወድበት ሆነ የማያፈቅርበት ምንም አይነት ምክንያት የለውም። ስለሚወዳት ስለሚያፈቅራት ለወደፊት ስለሚፈልጋት ይፈራታል። ገባችሁ? ይፈራታል። ይህን ጥያቄ አቅርቤላት ባትቀበለኝስ፣ ብትተወኝስ፣ ከኔ ብትረቅስ የሚል ፍርሃት በውስጡ አለ። ብሩክ ሶ መናገር አይፈልግም። በቃ ድብቅ አድርጎ መቆየት ነው የሚፈልገው እንጂ ብሩክ ሀይሚን አይፈልጋትም የፍቅር ስሜት የለውም። በደንብ ነው ያለው እንጂ፣ በደንብ ነው ያለው ግን ይፈራታል። መናገር ነገር አይፈልግም። ገባችሁ ይፈራል መለየት ልክ እንደነማርክ ማርክ እንደነ አብረሽ ይሆናል የሚል ስጋት አለው። ገባችሁ ፍቅረኛ ሙሽ ሆነን ካሉ በኋላ ተለያየን ሲባል ከባድ ነው እና ብሩክ ፍርሃት ስጋት አለው። ገብታችኋል ባይሆንስ የሚል ፍርሃት እና ስጋት ስላለበት መግለጽ አይፈልግም እና ይፈራታል። ደፍሮ መናገርም አይፈልግም እና ስለሚወዳት ነው። ሶ ከብሩክ አንድ በት ሳትሰሙ ብሩክ የፍቅር ስሜት የለኝም የብሩክ እህት ነኝ አለች። እነሱ እኮ ነገር ኳችሁ። በእነሱን አለያይተው ብሩክን የእነሱ ለማድረግ ከእነሱ ጋር ለማድረግ የሆነ ሀይሚ ጥላቸው ያለባቸው ሰዎች አሉ። እንደዚህ የሚናገሩት እነሱ ናቸው። ሶ ይህን ነገር ባታናፈሱት በጣም ደስ ይለኛል። ሲቀጥል ደግሞ ቦስ ቦስ ሸበላው ቦስ ፎቶ እየተዘቀዘቀ ነው ደግሞ። አይ ጉድ፣ አይ ጉድ፣ አይ ጉድ። አይ ብራዘር ቻል ማድረግ አለብህ። እሺ፣ እና ፎቶውን እየዘቀዘቃችሁት ነበር ነው? ምን አረጋችሁ እናንተ? ቆይ ምኑ ናችሁ ነው? ምኑ ናችሁ ነው? ግን ጋይስ እንዴ፣ በፈጣሪ ስም አንድ የተናገረው ነገር የለም። ጥፋት አጥፍቶ ቢሆን ኦኬ፣ ግን አንድም ነገር ብሩክን አልተናገረም። ልጁ እኮ ታዞ ነው ናስራ ንስራ አብረን ተብሎ እኮ ነው የመጣው። ሀይሚ ናት እኮ ያመጣቸው ሰ ልጁን መዘቅዘቅ ለምን አስፈለገ? ደግሞ ብትዘቀዝቁት ምንም ላይል ይችላል። ምክንያቱም እሱ የሶሻል ሚዲያ ነው። አዲስ ሰው ቢሆን ሊፈራ ሊደነግጥ ይችላል። ግን እሱ የሶሻል ሚዲያ ሰው ነው። ሶሻል ሚዲያ በደንብ ይጠቀማል። ሰው ምንም ላይ መስለው ይችላል። ግን እናንተ ፍቅረኛ የነው ሳትል ገና እንደዚህ አትንጨርጨሩ። ቢሆንስ እንዴ ቢሆንስ? ቆይ ጋይስ፣ ብሩክ የራሱን ጓደኛ ይዥ ያለው አለ። ሀይሚ ቆማ መቅረት አለባት እንዴ? እንዴ ምንም ናችሁ ነው? ቆማ መቅረት አለባት ወይ በተለይ ሴት ስትሆኑ አንድ ሰው እንደማይፈልጋችሁ ከነገራችሁ በኋላ የራሳችሁን ህይወት መጀመር እንጂ ወንድ ልጅ መለማመጥ በግድ ከኔ ጋር አሁን ማለት በጣም ከባድ ነው እናንተ ትናቃላችሁ ገብቷችኋል አይደለም እላችሁ ነገር ሰው ሀይሚዬ ደግሞ ብሩክ እንደማይፈልጋት ከሌላ ሴት ጋር ጀመርኩ ሲላት ሌላ ወንድ ብታመጣ ይሄ ጥፋት ነው ብዬ አላስብም በእርግጥ መቸኮል የለባትም ግን አሁን ያመጣችው ልጅቷ አፍቅረው ወዳው አብራው መሆን ፈልጋ ሳይሆን አንደኛ ስራ ነው ሁለቱም እየሰሩ ያሉት ሁለተኛ ነገር ብሩክን በቃ የእሷን ዋጋ እንዲያቅላት ትፈልጋለች በቃ በቃ ዝቅ ብሎ እሷን ወድሻለሁ አፈቅርሻለሁ ብሎ የግሉ ግሉ እንዲያደርጋት እንጂ ዝም ብሎ አንዴ እንደዚህ አንዴ እንደዚህ እያሉ እንዲቀጥሉ አትፈልግም። ግንኙነታቸው ግልጽ እንዲሆን የምትፈልገው በቃ ወይ ፍቅረኛሞች መሆን ወይ ደግሞ ከተለያዩ መለየት፣ እንደዛ አይነት ነገር ነው። ሀይሚ የምትፈልገው ቢኖር አትፍረዱ ነው በቃ መጨረሻውን ሳታዩ አትፍረዱ። ላይለያዩ ይችላሉ ይለያያሉ ብላችሁ ብዙ ነገር አታድርጉ ብሩክና ሶሲ ደግሞ ሶሲ በተለይ ረፊ ብታርፊ ጥሩ ነው ብዬ አስባለሁ ይህን ስቶሪ ፖስት ስላደረሽ ምን የምታገኘው ጥቅም የለም ግን ሀይሚ ይህን ነገር ስታይ ደግሞ በቃ ከብሩክ ጋር ያላት ነገር የበለጠ ተስፋ እያስቆረጣት ይሄዳል ማለት ነው እንዴ ከሀይሚ ጋር እንኳን እንደዚህ ጨፍሮ የማያውቀውን እንዴት ነው ካንቺ ጋር እንደዚህ እንዲጨፍር ያደረግሽው? ሲቀጥል ቪዲዮ ቀርጸሽ ፖስት ማድረጉ ለምን አስፈለገ? እሱ ፖስት አደረገው፣ አንቺ ግን ማድረግ ለምን አስፈለገ? ዳኒል ለማብሸቅ ብሩክን መጠቀም አለብሽ? ሲቀጥል ብሩክ ትናንትና በጣም ሪንቧ ምናምን ብለ ነበር፣ ግን ይሄው ያደረጋችሁት ነገር በገሀድ ወጣ። አንተ ያወራሁን የሆነው በጣም ሌላ ነው። በቃ ገብቷችኋላ